ሆይ በኃጢአትና በደም መሐል እንኳን ያለው ቢሆን በፋያታዊ ዘማን በግራ ተሰቅለህ የሚያይ አይን ስጠኝ ብሏል። ምን ማለት ነው? እሱን እንደማረው ይምረኛል የሚል ልቡና ስጠኝ ነው። ሳይውሉ ሳያድሩ ግን ከአውሬ እንደሚሸሹ ከኃጢአት ሸሽቶ ወደ እግዚአብሔር መግባት ይገባል። እንድናመልጥ እግዚአብሔር ይርዳል። በጨለመብን ጊዜ የሚያበራልን መድኃኔዓለም ነው። ወደሱ መዞር ነው። ወደ ሰው ያየን እንደሆነ ችግር ነው አንድ ነገር ልንገራችሁ ሰላማችን በሰው መመስረት የለብንም ሰምታችኋል ሰምታችኋል ትርጉሙ ውስጥ ገብቷችኋል ሰላማችን በማን መመስረት የለበት ነው ያልኳችሁ አሁን ይኸውላችሁ የአማዶት ቴሌቪዥን ቢሆን እዩ ይሄ የቴሌቪዥን ሪሞት ቢሆን ያ ቴሌቪዥን ነው ምን ያደርጋል ምን ያደርጋል? ስለዚህ ለቴሌቪዥኑ ጨዋታም ምንም የምሰጠው ማነኝ? አቤት፣ እኔ ነኝ ማለት ነው። እኔ ስዘጋው ይዘጋል፣ እኔ ስከፍተው ይጫወታል አይደል? ስለዚህ እኛም እንደዚያ እየሆንነው ማለት ነው። ሰዎች በሪሞት ኮንትሮል ይቆጣጠሩናል። በዘጉን ቀን ይከፋናል፣ ሰላምታ በሰጡን ቀን ደስ ይለናል። ሪሞት ቴሌቪዥን አድርገውን ማለት ነው። ስለዚህ ምን ያደርጋሉ? ላብሽ ቀው ይሉና ተከናንበው ይሄዳሉ። ዛሬ ንድት ይበል ስ ብለው ተከናንበው ይሄዳሉ። እዚን ጊዜ እንደ ቴሌቪዥኑ ቁልፍ ስዊች ዳውን። ከዚያ ደግሞ ምን እናደርጋለን? እንደሁ እንደዚህ ስልክ ሁን ስዊች ሳደርገው ስዊች ኦፕን ሳደርገው ደግሞ ስታርቲንግ ስለው ደግሞ ይከፍታል። ደግሞ ይሄ ማለት ነው። ልክ እንደዚህ ሰዎች ይከፍቱና ይዘጉና ነገር ነው ደግሞ መጥተው እንዲሁ ሳላስበው እኮ በቀደም ተከናንብ ያልኩ ሲሎ ተመስገን ደንግጬ ነበር እንላለን። ደግሞ ማለት ነው ለምንድን ነው በሰው የምንመሰረተው? ማለት ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እ የለብን ነው። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። ሰዎች ስለኛ በሚያስቡት ነገር እንዴት መከራችን እናያለን? እንንትን አምጠሉኝ፣ እንንትን አምጠሉኝ፣ እኔ በምድር ላይ ነኝ እንዴ? ምንድነው፣ ምንድነው መሆነ ነው ሊያስብለኝ ይችላል። በየርኩ በሰይጣን በር ነው የሚዘጋብኝ እንጂ አንድ የሚወደኝ ሰው የለም ሊያስብለን ይችላል። እንደዚህ ሲለ ምንድነው እንዴ? እግዚአብሔር ይወደናል። የሚወደን አባት አለ፣ የምትወደን እናት አለች፣ ቅዱሳን አሉ። ሰውን እንጥል አላልኩም እኔ። ግን በሰው የተመሰረተ ሰላም ግን ሊኖረን አይገባ። ሲጨንቀን እግዚአብሔርን ያህል ንጉሥ አለ አብሮ፣ ለዚያውም ደግሞ አባታችን እኮ ነው ንጉስ ብቻ አይደለም፣ ንጉሳችን ብቻ አይደለም፣ መድኃኒታችን ነው። መድኃኒታችን ብቻ አይደለም ደግሞ አባታችን ነው። ደግሞ ይገርማችኋል እኮ እግዚአብሔር ላይ ብዙ ትርፍ እኮ ነው ያለን። ንጉስ አባት መሆን አይችልም፣ አባት ንጉሱን አይፈርድልንም። ወላጅ አባታችን ንጉስ ሆኖ ፈርዶ ፍት ሊሰጠን አይችልም፣ ምክንያቱም ሹም አይደለምና። ንጉሱ ደግሞ አባት ሊሆነን አይችልም፣ ደግሞ ሌላውንም ያስተዳድራልና ንጉስ ደግሞ መድኃኒት ሊሆነን አይችልም፣ ሐኪም አይደለምና። እግዚአብሔር ንጉሳችን ነው፣ ፍትህ ይሰጠናል። መድኃኒታችን ነው፣ ያድነናል፣ ይፈውሰናል። አባታችን ነው፣ ያዝንልናል፣ ያሳድገናልም ጭምር። ለዚያውም ስጋውን አብልቶ ነዋ ደሙን አጠጥቶ ነዋ በአርባ ቀን በሰማንያ ቀን የብርሃን ልብስ አልብሶ ነው የሚያሳድገን፣ በመላክ ጠብቆ ነው የሚያሳድገን ለዚያውም ከገደሉ ወድቀን ከባህር ጠልቀን እንዳንሞት በቅዱስ መልአክ እጅ ጠብቆ ነው የሚያሳድገን። እግዚአብሔር እንዲህ የሚያደርግልን አምላክ ስላለ ሌሊት በመኝታ ላይ ተነስቼ እግዚአብሔርን አሰብኩት። እንደ ኒቆዲሞስ በጨለማ ውስጥ ሁነን እግዚአብሔር እንድናስብ አምላክ ቅዱሳን ይርዳል። ስለዚህ ሰዎች ስለሚያስቡት ነገር ይውላቸው፣ እንዲሁ በሞት ያፈርሰው ሰው እነትንም ነግራቸው፣ ህሊናችን። ሰዎች ስለሚያስቡት ነገር አይደለም ጉዳዩ። ምንድን ነው ማሰብ ያለባቸው? ለሕሊና መታመን ነው ቁም ነገሩ። ገብቷቸዋል። ሰዎች ስለሚያስቡት ነገር እንኳን ሌላ እንኳን ሳትበድሉ ብትበድሉ እንኳን ያንም በደል ሰዎች ስላወቁት ሳይሆን መጨነቅ ቁም ነገሩ ለእግዚአብሔር ምን መልሳለሁ እና ቀጥዬ በደለኛ እንዳልሆን ምን ማድረግ አለብኝ ነው። እንዲህ ያለ ሰው የሕሊና ልዕልና አለው ይባላል። ጸንቶ መቆም ይችላል። ከኃጢአቱ በላይ መሆን ይችላል። ዛሬ ቢበድል ነገ ላለመበድል መቆም የሚቻልበትን የአይምሮ ልልና ስላለው ማለት ነው። ያ ያልሆነ እንደሆነ ግን ሰይጣን በኃጢአት ላይ ጭንቀት፣ በጭንቀት ላይ ተስፋ መቁረጥ እያለ ከምድር አሰድዶ ይደፋና እዚ ኋላ ምድ የሚያደርገው ሰዎች ሁሉ በእኛ የሚማከሩብን እስኪ መስለን ድረስ ያደርሰን ሰው ሁሉ ስለኛ የሚያወራ በሌላ ምክር እንኳን እየተማከሩ ብናገኛቸው ደግሞ ሰይጣን አገጣጣሚ አይደለም። ሰይጣን ዋና ተንኮሉ መረጃን ማቀበል ነው። መረጃ ነው። ለምሳሌ ምን አንድ ስም ላውጣ እስኪ ቆይ። ለምሳሌ እንትን ፍስሐ ተክለ ሃይማኖትና ገራይተ ተክለ ሃይማኖት የሚባሉ ሁለት ሰዎች ቢኖሩ እዚህ ያለ ክርስትና ስም ላለመጥራት ነው እንጂ አይባልም እንደዚህ። እዚህ ያለ ክርስትና ስም አይወጣም እንደዚህ። ያሉ ሰዎች ቢኖሩ እነዚህ ሰዎች ይማከሩብኛል ይላል ብሎ ቀድሞ ካሰበ አንድ ሰው ምን ያደርገዋል? ሰይጣን በአጋጣሚ እነዚያ ሰዎች አብረው ቁጭ ሲሉ ቁጭ ሲሉ ያሳየዋል። በአጋጣሚ ነው እንግዲህ ሰዎቹ ሌላ ወግ ወግን የተገናኘው እዚያም ይለዋል፣ ይሄው እኮ እየተማከሩብን፣ እኔ እኮ ብያለሁ፣ ጠርጥር ያለው ያሰኘናል። በፍጹም አንደኛ ሊሆን አይችልም፤ እኛ ልብን አንመረምርም። ሁለተኛ ደግሞ የሚያገባን ነገር የለም በእግዚአብሔር በቅዱሳን ህብረት በቤተ ክርስቲያን ስርዓት በሕሊናችን ዘንድ ታምነን መገኘት እንጂ ሰዎች ስለሚናገሩት ነገር በመጨነቅ የዲያብሎስ አጋዥ መሆን የለብንም። ራሳችን የምናጠፋው ራሳችን ነው። ለዚህ ነው እና ሲጨንቀን እግዚአብሔርን ማሰብ ኒቆዲሞስ ይህንን ነው የሚያስተምረን። ሌሊት ወደ እግዚአብሔር መሄዱ በቸገረን ጊዜ እግዚአብሔርን እንድናስብ ነው። እንግዲህ ወደ ኒቆዲሞስ ትምህርት እንምጣ። ክርስቶስን ያላወቀ ሰው ነበረ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ እንዲህ አለው፣ መምህር ናአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። መምህር ታስተምር ዘንድ መምህር ትሆን ዘንድ ከእግዚአብሔር ዘንድ ተልከህ እንደወጣህ እንደመጣህ እናውቃለን አሉ። ስተት አንድ መምህር ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። መምህር የሚለው ክርስቶስን እንደምን ቆጥሮት ነው? እንደሚያስተምሩ እንደ ነቢያት እንደ አንዱ ቆጥሮት ማለት ነው። ይሁ በሞት እንዲሁ በደንብ ብላችሁ ስሙ። እግዚአብሔር ልቡናችንን ያንቃለን። መምህር አለው። ከእግዚአብሔር ዘንድ ተልከህ ልታስተምር እንደመጣህ እናውቃለን አለው። ክርስቶስ የመምህራን አምላክ ነው። እሱ ግን ምንድን ነው ያለው? መምህር ያለ ስሙ ጠርቶታል። አልጠራውም? አቤት ያለ ስሙ ጠራው። እውነትም ክርስቶስ መምህረን መምህር ነው። ግን እሱ የጠራበት መምህር ተመልከት፣ ልብ ብላችሁ ሱም። እሱ መምህር ሲል ግን ከነቢያት አንዱን አድርጎ ነው የቆጠረው። በዚያ ልቡና ነው የጠራው ማለት ነው። መምህር ሲለው እንጂ መምህር ነው፣ እውነት ነው። ክርስቶስ ሌላው ቢቀር ኦሊቅነ እግዚእነ ኢየሱስ ክርስቶስ የሚለውን ጸሎተንሳስና ሲያነብቅ የሱ መምህራችን ኢየሱስ ክርስቶስ ወይ ብሎ አይደል የሚያነበው? መምህር ነው፣ መምህራችን ነው። ታዲያ እንደዚህ ከሆነ መምህራችን ብሎ መሳሳቱ ምንድን ነው? ከነቢያት እንዳንዱ አድርጎ መቁጠሩ ነው። አዎ፣ አዎ። ከዚያ ቀጥሎስ ምን አለው? ከእግዚአብሔር ዘንድ ተልከ መምህር ልትሆን መታህል አልቦ ዘይክል ገቢረ ዘንተ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ እግዚአብሔር ከሱ እግዚአብሔር ከሱ ጋር ካልሆነ እግዚአብሔር ካደረበት ሰው በቀር አንተ የምትሰራውን ስራ መስራት የሚችል ሰው የለም ብሎ እግዚአብሔር እንዳደረበት እንደ አንድ ሰው ቆጠረው። ያለ ስሙ ሰራው፣ ጠራው። የጌትነቱን ክብር አውርዶም በፍጡር አጠራርና በፍጡር ማዕረግ ጠራው። እንዲህ ብትሆኑ እናንተ ምን ታደርጋላችሁ? ተመልከቱ። ለምሳሌ አባ ናችሁ፣ ለምሳሌ መኖክሴው አንተ ሰውዬ ቢላችሁ አንድ ሰው ይበሽጋችኋል። ላይ ይበሽጋል። አባን እንዴ ሰውዬ ትላለ እንዴ ጠንቅ ቀጥራ ምን ያልተገረዛፍ ነው ያለው ይሄ እሟይ እንደሞዶ ሴትዮ ቢላችሁ አን አይበሽጋችሁ። ያለ ማድረጋችሁ ማለት ነው። ክርስቶስን ያለ ማድረጉ ጥርጦታል፣ ግን አልተናደደም። አልተበሳጨበትም። ሰውዬው አላወቀም። ግን ክርስቶስን አወርዷል፣ ግን እሱ አልተበሳጨበትም። አሁን እኛ የምንጣላውም የምንበሳጨውም በምንድን ነው? በማዕረግ ነው። ሰው ዛሬ ሲበሻሸቅ አለቃውን የተከበሩ አባታችን ቆሞስ፣ ሊቀ እንትን፣ እዚህ እንትን፣ እዚህ እንደዚህ የሰኞ ውዳሴ ማርያም የሚያል ስም ነው። ያን ሁሉ ተጠርቶ ይጠራል። አልተጠሩ ደብዳቤ፣ ጉዳዩ ከስራ የተባረርክ መሆኑን እናሳውቃለን ስማቸው ባለመጠራቱ። ክርስቶስ እንኳን አላለም። ያለማት ፈጣሪ እሱ እንኳን ያለ ስሙ ተጠርቶ ማለት ነው። ዝምን ያለው ጌታ ሁሉም በማረግ የጥራኝ ከቃል ጓርነት አሁን ስለዚህ ምን ያደርገዋል? ደግሞ ሰባኪው ደግሞ እንደማይባረር እርግጠኛ ከሆነ ወደ ላይ ሰው ካለው ምን ምታደረገውን እናያለን ብሎ አውቆ ስማቸውን ጥሎ ጥሎ ይጠራቸዋል። ምን ያደርጋሉ? ይጽፋሉ ላይ ይመለስበታል። የብሽሽቅ ክርስትና ወዴት? በቃ ያው መበሻሸቅ ነው። ዝም እንደ ክፉ ባልና ሚስቱ ማለት ነው። ክፉ ባልና በርበሬ ማስፈጨት የምፈልግ የስምንት መቶ ብር ነው፣ የለኝም ሶስት መቶ ብር ነው የምሰጥሽ። ማታ ደረቅ እንጀራዋን ቀረብ። ይህ ምንድን ነው? እልክ ማለት ነው ን ቢያንስ ያለው ጨው እስኪያልቅ መስራት ይቻል ነበር። አይደለም? የምሽሽቅ ኑሮ ነው፣ መበሻሸቅ። እስቲ አሳየዋለሁ፣ እስቲ አሳያታለሁ። በቃ እንደ እኛ ነገር እኮ ሰይጣን ራሱ አታ ሞለጉ እኮ ነው የሚስቅብን እኮ ይገርምሀል እኮ መበሻሸቅ እኮ አሳያታለሁ፣ አሳየዋለሁ። ጀግን እንዲ የወኔ ክርስትና የለም ወንድሞቼ፣ የእግዚአብሔር ቤተሰቦች፣ አባቶች፣ እናት፣ የጀግንነት ክርስቲያን፣ የማሸነፍ ክርስትና የለም። የትትና ክርስትና ነው ያለ። ችግሌማ እንደው እንታያለን፣ እኔ እንደው መሬት ገባታለሁ፣ እንደው ታንቂያ ትሞታለሁ። አረ በስመ አብ በል ይላል ገጠር ሰው እንደዚህ። ተኳስ ያለ ሰው ሲሄድ ወደ በስመ አብ በል አንተ ይላል። ያስብላል እኮ እውነቴ ነው አማት ውስጥ እውነቴ ነው አማት። በስመ አብ ይሄ እንደው ዝም ብሎ ህላዊ ላይ የሚያገነፍለን እንዲለቀን በስመ አብ ወልድ መንፈስ ቅዱስ አህዶ አምላክ። አማቱ ደግማችሁ በስመ አብ ወልድ መንፈስ ቅዱስ አህዶ አምላክ። እውነቴን እኮ ነው። በጣም ነር እኮ ነው እንደዚህ መገንፈል። አሁን ጌታ ግን ዝም ማለ መምህር ሲለው አንተ ምን ይሄንን እኔ የነገስታት ንጉሥ ነኝ ጌታ ነኝ አምላክ ነኝ እንዴት እንደዚህ ትላለህ አላለም። ዝም ብሎ ወደ ራሱ ማዳን ወሰደው ጉዳይ እሱን ሲገባ ትጠራኛለህ ኋላ ችግር የለም ብሎ ወደ መዳኑ ደግሞም ውስጥ ለውስጥ ግን ነግሮታል ግን ቀስ አርጎ ደግሞ አማን አማን ብለከ አለው ተምልኮቱ አማን አማን ብለከ ዘይተወልደ ወልደ ዳግም እየርአ ያለ መንግስተ እግዚአብሔር አለው። እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግስት አያ የሚለዋል። አሁን የእግዚአብሔር መንግስት የሚለው ክርስቶስ የራሱን ጌትነት ነው። አዎ በእውቀት አልበራልህም፣ በጥምቀት አልከበርክም፣ የእኔ ጌትነት አታውቀውም ማለት ውጭ ነው ያለ። ግን አልገባህ እንዴት ታረግ? ማለቱ ነው ይሄ። ለእኛ ነው የሚነግረን። ይሄን የጌትነት የመምህር ነው ሲለው ተቀብሎ ነው እንዴ እንዳንል ማለት ነው ነዋ። ታዲያ ክርስቶስ መምህር ነዋ፣ እንደ ነቢያት ነዋ፣ አምላክ አይደለማ እንዳንል፣ ጌትነቱንም አስተምሯል። በጲላጦስ ፊት ተከሶ ዝም ሲል አንተኑ ንጉሶ ሙ ይሁድ የአይሁድ ንጉሥ አንተ ነህ ሲለው አይ አወቢል ይሲ አይሁድ ንጉሥ ነው እንደነዳዊት ነው እንዳንል ከዚህ ዝች ላይ ዝም አይልም ጌታ። ለእኛ ጥርጥር ማጥሪያ መንግስት የሰ ከሆነትም ዝንተ አለም ይላል የኔ መንግስት ከዚህ ዓለም አይደለችም ይላል። አሁንም ገለጠለት። እውነትህ ነው እውነት ነው። ከወንጌል በአፋ ከትምህርት በአፋ ያለ ሰው ከጥምቀት በአፋ ሁነህ የእኔን ጌትነት እንዴት ታድርገህ ታውቀዋለህ አለ። አሁንም የክርስቶስን መንግስት የማያውቁ ሰዎች መምህር ነው ነቢይ ነው እውነታችሁ ነው። አልተወለዳችሁ ሳትወለድ እንዴት ልጅ ሳይወለድ እንዴት አድርጎ አባቱን ያውቀ ዘለቀ ይባል ደባልቄ ይባል በምን ያውቀዋል? የእናቱ ሆድ እንደጋረደው ድንቁርና የጋረደው ሰው ሀጢያት የጋረደው ሰው የክርስቶስን መንግስት እንዴት አድርጎ ያየዋል? አይገባውማ። እንደዚህ እኮ ነው። እመሰ ክዱን ትምህርትነ ክዱን ውእቱ ለርቱማን ወለንፉቃነ ልብ ቅዱስ ጳውሎስ ያለው ትምህርታችን የተከደነ ቢሆን እንኳን የተከደነው ለተከደነባቸው ነው ያለው። ለተከደነባቸው ነው እንጂ ክርስቶስ የዓለም ብርሃን ነው የዓለም ብርሃን አዎ ክርስቶስ ነው። ደግሞ የኢትዮጵያ የዓለም ብርሃን የሚባሉ ስለመጡ ማለት ነው። ኢትዮጵያ የዓለም ብርሃን የሚባሉ ደግሞ መጥተው መከራችን እይት ይያሉኩ እኛ ኢትዮጵያ የዓለም ብርሃን አይደለችም። የዓለም ብርሃን መድኃኔ ዓለም ነው። ኢትዮጵያ አይደለችም። እንደው ዝም ብሎ አወቅ አወቅና አወቅ ሳወቅ ሲሽራታሉ እ ግድብ ኖር አይደለም እ ቅዱስ ማርቆስ ኢትዮጵያዊ ነው፣ ኖህ ኢትዮጵያዊ ነው፣ ምናምን ኢትዮጵያዊ ነው። ዝም ብለን ጌታንም ኢትዮጵያዊ ነው ማለት እኮ ነው የቀረ ዝም ብለን አንድኛችን ዝም ብለን ዲዮትና ሆን ተጃጃን ዝም ብለን። ኢትዮጵያ የራሷ ክብር አላት የበቃ ክብር። ዝም ብሎ የጣና ገዳማት ውስጥ ነው አሉ የኖህ መርከብ ያለችው ስውር ነው። ይሄ በጣም የበቁ አባቶች ነው የሚያውቁት። እነዚህ የበቁ አባቶች መከራቸው እነማን ናቸው? የበቁ አባቶች